እሙካ ምንድን ነው ሌላ አዎ እሙካ እኮ አጠገበኝ ናት አረ እኔም አውቃለው እኔም ነግርሻለው እኔ አውቃለው አንቺ በእኔ ስልክ አታውሪ አላልኩም ቆይ እስኪ በእኔ ስልክ አታውሪ አላልኩም የአንቺ ስልክ ኮሙ ካ የኔ ሳፋሪ ኮሙ ማለት ነው። ወደ ኢትዮ ቴሌኮም ነው አይደውልኝም። ለዛ ነው የራሴ ጉዳይ ነው እሱ። አንዴ እንደው ዛሬ ረዱ ጋር እኔ እነግርሻለሁ። ሳፋሪ። ሄሎ፣ ወይ ረዱ፣ ስሚኝማ። ምንድን ነው የፈለግሽው? መጀመሪያ ለመስራት እ ምን አልሺ? ሙቅ እ አያ የሙ ወይ፣ አንቺን ሰው ላይ እየጠየቀች ነው። ቀላል አይደል እንዴ? እሱማ እኮ ቀላል ነው። በጣም ምን አንቺ ሙቅ እንዴት ግን እስካሁን አታውቂው? ይገርማል። በጣም አንቺ ሰርቶ እንደሚያውቅ ምን፣ እነግርልሻለሁ ምን ሰርቶ እንደሚያውቅ አይ፣ ቆይ አንቺ ሄሎ፣ ወይዬ፣ ወይዬ፣ አዱ ኔትወርክ እኮ ነው ያቆራረጥ። ዝናብ እየዘነበ ነው፣ ለዛ ነው እሺ። አ ምን ማለት ያል ዱቄቱ፣ ምን ይሰራልሻል? ጤፍ ያለ ጤፍ ለጤፍ ዱቄት ውሃውን ፈላ ታደርጊያለሽ፣ መጀመሪያ ማለት ነው። አንቺ አላቅም፣ አይሻልሽም እንዴ አንዴ፣ ከሌላ ሰው ጋ ነው የምታወራው? ሙካ፣ ውሃው በጣም ሲፈላ እንዲህ ፍለት ቅሲል ማለት ነው። ምን እንደምታደርግ ታውቂያለሽ? ዱቄቱን ነው የምትጨምሪበት ላይ ወራ ዱቄቱን የጤፍ ዱቄቱን አስተሽ ባናቱ ባናቱ ጨምሪና ማማሰል ሰል ቶሎ ታማስ ያለሽ ያበደ ያበደ ሙቅ ማለት ነው። አ ልጅቷን በቅዘን እንዳገጃት አንቺ ጨውና ሱክ ጥላቱንም ጨምሪው። ጨውንም ሱካሩንም ብጨምሪ ቆንጆ ነው። አ ተፈለግሽ፣ ግን ሱቁን አትጨርሺ። እሷ እኮ ናት የደወለችው። ማ እሷ ናት የደወለችው? ማን ማን ማን ረዱ። አንቺ አይደል የደወልሽው? ያው ብላለች እና ማለት ነው ረዱ። ሙቁን ጨረስን ማለት ነው ዛሬ። አንቺ እኮ በእናትሽ እንዴ የቀልድ ጓደኛ ያለችሽ በስሎሻል። አይ ሲቸግርሽ ነገር እንዴት ልስራ?

ጁስ ነገር ሳትፈልጊ ያሰብሽ ነበር ጁስ ለመስራት። እሺ በቃ ምን ታደርጊያለሽ መሰለሽ? ሽንኩርቱን መጀመሪያ ትጭና መሀል ላይ ያለውን ነገር ታወጪለታለሽ። ምንድን ነው የሚባለው ስል ሽንኩርቱን ከተፍ ከተፍ ታደርጊያለሽ። እንደዚህ ሊያዝም ወይ ሽንኩርቱን ትከትያለሽ፣ ትከትቸዋለሽ መፍጫ ውስጥ እንደው፣ የአንችን ነገር አለ መስማት ይችላል። ክተችው ከታችሁ፣ ግድ የለሽም አንቺ። ጠጥሽ አታቂም እንዴ ሽንኩርትሽ፣ ወጥ፣ ጁስ፣ ጁስ እ ሽንኩርቱን ታጠየዋለሽ። አይቻለሁ ሲያጠሉ በምንድነው፣ በዚህ በስልኬ አይቻለሁ። ሽንኩርቱን ፍጪው እና እቴ፣ ምንም ችግር የለውም። ሙያ፣ ሞያ ከጎረቤት የሚባለው እኮ ይሄ ነው ሙያ ከጎረቤት ነው። ይሄ ከዛን ማለት ነው። ሽንኩርቱን ሽንኩርት ምንድን ነው ምንድን ነው ራድ እንትን ሽንኩርቱ ፍጪ እና ማለት ነው። የሚያጠል ነገር አለው። አጥዩው አጥዩ ይሆን ነገር ጆሮዬ አታሰምኝም፣ ነው እኮ ብልሽ በጣም ቆንጆ ፈጨሹ። አሁን ሽንኩርት ውስጥ ስኳር ተጨምሮና ጠጪ አንቺ፣ ለጤናሽ ሽንዴ እንዴት ቆንጆ እንደሆነ አጣቂ ተጀምሯል። ኢትዮጵያ ውስጥ ሁሉም ነገር ይበላል ይጠጣል። አይ አው እንዴ፣ አሁን በቅርቡ እኮ ማለት ነው ማለት ነው ማለት አይነት ታቂያለሽ አይደለ፣ ዘይት ስንት እንደገባ ታቂያለሽ? 600 ብር 600 ብር

ቁርታእስማ ተወዳ ላሆን እናቴ፣ በዚህ በየመንገዱ ገልደው ገልደው መንደልል ሞንደል የሚሉ ብዙ እንስሳት አሉ እኮ። የማን እንደሆነ የማይታወቁ ዶሮዎች፣ ፈረሶች፣ አህዮች እንዳለ መንገዱን ሞልቶት ነው ያሉት። አናሰብንበትም እንጂ ከኮናቸው ከፈተነ

በምን በአሚርም ቢሆን አጣጥን እንብላችሁ። እሙ ከምንድን ነው? እ አዎ ኃጢያት ነው ማሱማራዷ። ልክ ነሽ፣ ኃጢያት ነው። አዎ ልክ ነሽ። ጨርሻ አለ አች ጠጪው ረዱ ጠጪው አስቢበት። የዘይቱን ነገር ኑግን ቢሆን እንቃምና ኑግ ዘይት አለው አሉ። ሰምተሻል? እሱን ኑጉን ምግብ ከሰራሽ ስትሰሪ ፍሬ አለ አይደል? የኑጉን ፍሬ ወጥ ውስጥ እየጨመርሽ

ተዘጋ ተዘጋ ማለት ዘግታ ነው ተዘጋው ሰው ቀምሰሽ ግን ታውቂያለሽ እ መጣፈጡ እኔ አሁን ማለት ነው የዘይቱን የዘይቱ ነገር ዘይት እንዲህ ከተወደደ 600 ብር ከገባ ለምንድን ነው ዘይት የምንገዛው የሳስብ ሳስብ ኑግ እኮ ዘይት ነው ሲሉ ደግሞ ሰማሁ። ኑጉን ቃም ነው ቃም ኑግ እዚህ እ ኑጉን ራሱ አንቺ ጉንዳና ሻት ያፈረ እንዴት። አሁን ኑግ ቢያሳዩሽ ኑግ ምን አይነት ነገር መሰለሽ? ሲናቆት እንዲፈርጥ የሚል ነው፣ ከውስጡ ዘይት የሚወጣ ተብዬ ምን አይነት ነው ከለሩ? እርግጠኛ ነኝ የዘይት ከለር የዘይት ከላል ቢጫ ማለት ኑግ ቢጫ ነው። ኑግ ቢጫ ምክንያቱም ዘይት ነው ውስጥ ያለ የሚወጣው ማለት ነው። እኝክ እኝክ ሲደረግ ይወጣል ዘይት ብሎኛል። ምን በወጣን እናቴ። አሁን ሰርቻለሁ ላምጣልሽ እንዴ? ምን አብሲቶን አይደለም ሽንኩርት ፈጭቻለሁ ዘይት ይጠጣል? አይደለም። ስሰራ ዘይት ጠጣብኝ። አንድ መለኪያ ጨመር ሁለት መለኪያ ጨመር ሶስት መለኪያ አራት አምስት እያልኩኝ ሰባተኛ መለኪያ ላይ የተወኝ። ዋጥ ያደረገው ገራ። አሁን ሰፈፍ ብሎ ብታይ ዘይት ለምን እንዴት